አሰላሙ አሌይኩም ረህመቱላይ ወበረካቱ እንዴት ናችሁ? እንድሜ ሰላም ነው አለው። አልሐምዱልላ። እባካችሁ ተባበሩኝ ወንድሞቼ እህቶቼ፣ ከእናቴ ጋር ከተለያየው አምስት አመቶ ነኝ። እሷ ወደ ኦሮሚያ ክልል እጅማ አባጅፈር ልዩ ቦታው ቄራ የሚባል ሰፈር ነች እና እባካችሁ አድራ የምታቋ ሰዎች እባካችን ተባበሩ እና ቁጥሩ አላኩልኝ እኔ ወደ አማራ ክልል ከሄድኩኝ ይኸው አምስት ዓመት የስልኳ ጠፋኝ። ምንም መገናኘት አልቻልኩም። ብፈልግ ባፈላልግ ምንም አልቻል ሆነ። አሁን ሳውዲ አረቢያ ነው እና ያለሁት። እባካችሁ ወንድሜ ተባበሩኝና ቁጥሩ ቁጥሯ አላኩልኝ እባካችሁን። እኔም ቁጥር ልስጣችሁ እና ጅማ አባ ጅፋር ውስጥ የምትገኙ ቄራ ሰፈር ስሟ አይንሻ መሐመድ ይባላል። ታናሽ ወንድሜ አብዩ ወርቁ ይባላል። እኔ አብዱራህማን ወርቁ ነኝ። ወንድሜ ዑመር ይባላል እና ወንድሞችም አሏት አብዱልከሪም መሐመድ እና ተንኪም መሐመድ። እህቷ ደግሞ ቡልቶ መሐመድ ትባላለች እና